እኔ ማለት አሁን ግልጽ እንድታደርግልኝ የምፈልገው ማለት ግንኙነታችሁ እንዴት ነው? እንደ ባልና ሚስት ነው? እንደ ጓደኛ ነው? እንደ ምንድን ነው? ታውቃለህ፣ ወሰደችኝ ምንም ወሰደች። ዱሮ ገባኝ። ስትወስድ ምን ብላ ነው የወሰደች? በዚህ ሁሉ አመት ምንም እንደ ባልና ሚስት ቤት ውስጥ አንድ ቤት አልኖራቸው ሰላም፣ ጤና ይስጥልን። የተከበራቸው የእዮሃ ሚዲያ ቤተሰቦች እንደምንሰንብታችኋል። በ በእዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ፣ ያልተነኩን ያልተዳሰሱ ታሪኮችን እናንተ የተከበራችሁ ተመልካቾች እንደምናደርስ ይታውቃል። ዛሬም በአንድ ታሪክ ተገናኝተናል። እኔ የማውቀው ነገር ቢኖር ጸንሳ ወደ እኔ እንደመጣች ነው ይላል የዛሬ ተረኛ ባለታሪካችን። ምንድን ነው የሆነው? ምንድን ነው የተፈጠረው የሚለውን ከራሱ አንደበት እንድትከታተሉ ጋብዣችኋለሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከእኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ፣ አብራችሁኝ ቆዩ። በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ አንድ ስፍራ ላስተዋውቃችሁ። እጅግ ዘመናዊ የሆነ የኑሮ ዘይቤን የያዘ አስደናቂ የህንፃ ጥበብ የተገለጠበት በአለማችን ላይ ያሉ እውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት መሀል ከተማ ላይ ከፍሬንድ ሺፕ ፓርክ አጠገብ ከ የሸራተን ሆቴል ፊት ለፊት እየተገነባ ነው። አሚባራ ፕሮፐርቲስ ነን። ከባለ አንድ እስከ ባለ አራት መኝታ እንዲሁም ሌግዥሪስ ፔንትሃውስ ቤቶችን በጥራት እየገነባን ነው። ለበለጠ መረጃ በ0901 616161 ወይም በ0966636636 ላይ ይደውሉ። አሚባራ ፕሮፐርቲስ። ይህ ለአንተ ለአንቺ፣ ወይም ለእርሶ የሚሆን ትክክለኛ መልዕክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም። ባለፈው ሆቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት፣ እየተጎዳው፣ እየታመምኩ ነው። በትዳሬን በቤተሰብ ጉዳይም መግባባት አቅቶኛል። ከልጆቼ ጋር በተለይ ልግባባ አልቻልኩኝም። ለልጆቼ የባለሙያ ገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 4 4 4 2 2 2 ላይ ደውሉልን። እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው? ሰላም አሪና መስክ ሰላም። እናመሰግናለን። በቅድሚያ እኔ በተመልካቾች ስም አመሰግናለሁ ታሪክህን የውስጥህን ልታካፍለን ስለመጣ ምናልባትም ደግሞ የሚማርበትም ሰው ግንዛቤ የሚወስድበትም ሰው አይጠፋም ብዬ አስባለሁና ለዛ እኔ በተመልካቾች ስም በቅድሚያ አመሰግናለሁ። እንተዋወቅ። ማልበል ዘውዱ በዛ ነበር። ዘውዱ። እሺ እንግዲህ ይዘኸው የመጣኸው ታሪክ በእርግጥ በጣም ጠንከር ያለ ነው፣ ከባድ ነው። ግን እንደው እንደ መግቢያ እንዲሆነኝ ትንሽ ስለ አንተ ንገረኝ እስኪ፣ ለእኔም ለተመልካቾችም፣ ዘውዱ ማን ነው? ትንሽ ስለ አስተዳደግ፣ ስለ ወጣትነት፣ የት ወልደ አደግ? እኔ እዚ አዲስ አበባ ነው ተወልጄ ያደግኩት፣ እዚ ወልደት ሰ ዳርመራ አካባቢ ማለት ነው። ዳርመራ። እንዴት ነበር ወጣትነት? ወጣትነት ቆንጆ ነው። እንግዲህ ዛሬ በዋናነት ይዛ የመጣኸው ከ ትዳር አጋርህ ጋር በተገናኘ የመጣን ጉዳይ ነው። እና ከተወቃችሁ ልጀምር። መቼ ነበር የተወቃችሁት? እንዲትወቃችን ለአንድ ለ28 ዓመት ምናምን ይሆናል። 28 ዓመት በፊት ነው የምትወቁት? አዎ ስል እሱም እሷም እንትን ነበረች፣ እዛ ዱባይ ነበረች እሷ። በትክክል ወስዳኛለች፣ ዱባይን አሳይታኛለች ትውቃችሁን ንገሪኝ። ትውቃችንማ፣ የት ነው የተዋወቃችሁ? በዚህ ሰፈር ነው እሷም፣ የእናንተ ሰፈር አካባቢ? ሰፈር አካባቢ። ሰፈር እሺ፣ ከዛ በኋላ እንዴት ወደ ፍቅር አደገ? ወደ ፍቅር አለም፣ እንግዲህ ያው ታውቃለህ። መቼ ላይ ጀመረ? የዛሬ ሀያ ስምንት ዓመት ነው ፍቅርም። የጀመራችሁት የዛሬ ሀያ ስምንት ዓመት። እንዴት ተዋወቃችሁ? እንግዲህ የዛሬ ሀያ ስምንት ዓመት ብለኸኝ፣ እንዲህ በምን አጋጣሚ ተዋውቃችሁ? አዎ ቤቷ እንግዲህ ጠላ ቤት አካባቢ ነው። ጠላ ምናምን ብለን ነው እንትን የጀመርነው። በዛው በቃ ወደ ፍቅራን ውስጥ ገባ ተሳብ ለዛ ነው ለዛ ነው አጀማምራችን እንደዛ ነው። ከዛ በኋላ ቀጥታ ወደ ትዳር ወደ ፍቅር ነው የገባችሁት ወይስ ምንድን ነው የተፈጠረው? አዎ ስለ እሷም የራሷ ቤት አላት፣ እኔም ደግሞ የራሴ ቤት አለኝ በውጭ ነው የምንገናኘው። ያኔ ማለት ነው ያኔ ነው ሲጀመር። ማለት ስቲል ነው ማለት ነው በውጭ ነው ያለው ያለሁት። ወደ እንትን ውስጥ አልገባንም። አብሮ እንትን እንትን ማለት መኖር ትዳር አልጀመርንም። ለዛ ነው ለዛ እኮ ነው እንትን ማለት። ታዲያ ምንድን ነው የሆነው? ምንድን ነው የተፈጠረው? ማለት በውጭ ዝም ብላችሁ መገናኘት ነው ፍቅራችሁ፣ መገናኘት በቃ በውጭ ነው። ከዛ ምን ተፈጠረ? ከዛ እኔ እንትን እንዳልክ እንደነገርኩም እጣ ደርሶኛል፣ ኮንዶሚኒየም አራተኛው ዙር ደርሶኛል። ከዛ ከደረሰኝ በኋላ አንድ ወንድ ልጅ ደግሞ ተወለደ። አሁን ወንዱን አምኛለሁ፣ ግን ሴቶቹ የኔ አይደሉም ብያለሁ። አው ጥያቄ፣ ከሄ ነው ከልጅ ጋር በተያያዘ ነው። ግን ሂደቱን አስረዳን ለኔም ለተመልካቾችም ግልጽ እንዲሆንልን። ያኔ እንግዲህ በውጪ ጀመራችሁ ፍቅር፣ ትዳር ውስጥ አልገባችሁ አልገባንም፣ ዝም ብሎ መገናኘት ነበር መገናኘት ነው በቃ። እሺ፣ ከዛ በኋላ ምንድን ነው የተከሰተው? ተከሰተው ምንድን ነው የሆነው? መቼ ነው ልጅስ ያገኘው? ከሷ ከሷ የመጀመሪያ ሴት ልጅ አለኝ ብላለች፣ አግኝቻለሁ። እሱንም አላመንኩበትም። በእውነት አላመንኩበትም። እዛ ነው ሴት ልጅ የለኝም ብዬ ነው የደመደምኩት። ይህ የመጨረሻው አሁን ተረጋግተ ንገረኝ፣ እኔ ላግዝክ ነው። በቃ ዝም ብለህ ያለህን ውስጥ ያለውን ነገር ንገረኝ፣ እኔም ልረዳ፣ ተመልካቾችም ይረዱን። መጀመሪያ ምንድን ነው የሚለውን ማለት ነው። መቼ ነው እሷ መጀመሪያ ከአንተ ልጅ የወለደችው በሰማንያ

ማለት አንተም በሌላ ቦታ ቤት እሷም በሌላ ቦታ ለምን እኔ እንጃ። እንግዲህ የፈጣሪ ፍቃድ ይሆናል ብሎን ስናስብ ነው የዘገየ። ነው ሀያ ስምንት አመት በጣም አልበዛም፣ ማለት አብሮ ለመኖር። በዛ ላይ ደግሞ ልጅ እየወለዳችሁ። እሺ የመጀመሪያ ልጃችሁ የዛሬ ሀያ አምስት አመት ተወለደች። እሺ እሷ ታሳድጋለች፣ እናንተ በውጭ ትገናኛላችሁ። ከዛ ሁለተኛ ልጅ መቼ ነው የተወለደው? ወንድ ልጅ ነው የተወለደው። ወንድ ልጅ። ከስንት አመቱ ነው እሱ እሱ 25 ምናምን ይሆናል። እሷ 25 ናት ብለኛል። አይደለም ወንዱ ራሱ 25 አመቱ ይሆናል። ሴቷ ደግሞ 27፣ 26 ትሆናለች። 25 ስላልከኝ ለዛ ነው። እሺ። እንደዛ ነው አካሄዳችን። ተከታታይ ነው የተወለዱት? አዎ ቤተሰቦች ምናምን ማለት ያንተ ቤተሰቦች ስላንተ ልጅ የሚያውቁት ነገር አለ? የእሷ ቤተሰቦች የእሷ ቤተሰቦችማ አለ። ግንኙነት እኮ አላቸው ከኔም ከቤተሰቦች ጋር ግንኙነት አላቸው። ግን ያው ምንም እኔም እናት አባት ስለሞቱ ምንም እንትን ማለት የለም። የእሷም ደግሞ እንደዛ ነው። አባትና እናቷ ሞተዋል። የእሷም ለዛ ነው። እሺ፣ ሁለት ልጅ እንደዚህ፣ ሁለተኛ ወንድ ልጅ መጣ። ከዛ ሶስተኛ ከዛ ደግሞ ቫኬሽን ብዬ መጥቼ፣ የት ነበራችሁ? ዱባይ ዱባይ ሄደን ነበር። ወስዳይ ነበር ብላ እሷ ናት መጀመሪያ ሄደችው እሷ ነች ሄደችው። ከዛ በኋላ እንድ ደረሰኝ አወቀች ነገሯች ቤተሰቦቿ ማለት ነው። ዲቪደርሱ እንትን ኮንዶሚኒየም ደርሶታል ምናም ምናም ብላ እንትን አለች ወሰደች። ዱባይ ሄድክ? ዱባይ ዘጠኝ አመት ሄጃለሁ። ዘጠኝ አመት በሹፍርና ዓመት ኖሮ ያለው ግን ያው ተሰብሰዋለህ። መቼ ነበር ሄድኩ? ዘጠና ለምን የዛሬ ሰባት ዓመት ከሰባት ዓመት በፊት ማለት ነው። ከሰባት ዓመት በፊት ወደዛ ይጃለ ዘጠኝ ዓመት ነው እዛ የኖርኩት። ግን ስሄድ ደግሞ ውክልና ለእሷ ነው ለእሷ ወንድም ነው ሰጥቼ ሄድኩት። ኮንዶሚኒየም ቤቱን ሰጥቼ ሄድኩት። ለሱ ውክል ነው የሚያገኙት ነገር የለም። ምንም የተቀመጠልኝ ነገር የለም። ከዛ ማለት ነው። ቆይ ኮንዶሚኒየሙ ደረሰ። እሷ ዱባይ ናት። እዚህ ናቸው። ማን ጋር? እናታቸው ነበረች። እናታቸው እሷ አይደለች። አይደለም አያታቸው ደግሞ አረፉ ባጋጣሚ ማለት ወሰደችኝ ከዛ በኋላ ባኪሽ ብዬ መጥቼ፣ ለሁለት ዓመት ተፈቀደልኝ። ጸነስኩኝ አለች፣ የማንዱን አይታወቅም። አሁን እዚጋ ነው ጉዳዩ። አንተ ሄደህ ዘጠኝ ዓመት ዱባይ ሰርተሃል? ሰርተቻለሁ። እሷም ዱባይ ናት። ዱባይ ነበር አብራችሁ ነበራችሁ? ያኔ ነበር እንገናኝ ነበር እኔ ማለት አሁን ግልጽ እንድታደርግልኝ የምፈልገው ማለት፣ ግንኙነታችሁ እንዴት ነው? እንደ ባልና ሚስት ነው? እንደ ጓደኛ ነው? እንደ ምንድን ነው? በቃ ዩ እንዴት እንደሆነ ታውቃለህ። ወሰደችኝ፣ ምንም ወሰደች፣ ዱባይ ገባኝ። ስትወስድ ምን ብላ ነው የወሰደች? ጓደኛ እንትን፣ ባሌ ነው ባሌ ብላ ነው የወሰደች። የባልና ሚስት ግንኙነት ነው የነበራችሁ ዱባይ ላይ? ዱባይ ላይ ባልና ሚስት ግንኙነት የለንም። እንዴት እንደሆነ ታውቃለህ፣ ህጉም አይፈቅድም ያው አይደለም ከዘጠኝ አመት በኋላ በኋላ ነው የመጣው። አይደለም ለዘጠኝ አመት ሄጄ ቫኬሽን እረፍት ለሁለት ዓመት ይሰጠኛል። በየወሩ የቺ ነው የመጀመሪያ ልጅ የተጸነሰችው። ምን ቫኬሽን በመጥቼ ጸነስኩኝ አለች፣ እሺ ብዬ ተቀበልኩኝ። የመጨረሻ ላይ ሶሊያና የምትባለው ቫኬሽን ብላ መታ በአንድ ወር ቪዛ። ለዛ ነው የተፈቀደ ችግር የመጣው። ስንት ልጅ ነው ያለ? አሁን አራት አራት ልጆች ወልደሃል? ከሷ አራት ልጆች ወልጃ። እሺ ምንድን ነው ያጠራጠረህ? እንዴት የቫኬሽን መታ ጸነሰች ከሌላ ሰው ነላሰውንሲዛ መታ ነው ጽንስ ይዛ መታ። ከሌላ ሰው በምን አወካ አንተ? ኧረ ብዙ ነገር አለ እኮ። ንገረኝ፣ ንገረኝ ላግዝህ፣ ንገረኝ። ምንድን ስለ እንዴት እንደሆነ ታውቃለህ? እኔ የተጠራጠርኩበት ምክንያት የሆነ ሰው የድራቸው እንትን ስቱፒድ ምናምን ብሎ ይሰድባታል። አንደኛ እዚህ ያለ ነው፣ የድር ዳኛ ነው እዚያ። በኋላ ደግሞ ሁለተኛ የተጠራጠርኩበት መንጋደት የሆነ ቀን የሚባለው ሰውዬ ማለት ነው ኤሌክትሪክ ገመድ ምናምን ይዟ ይቸዋል ኤሌክትሪክ ገመድ ማለት ነው። በዛ ምን እንደሚያደርጋት አለ እንጂ ያስፈራራት ይሁን ምን ይሁን ምን ይሁን አልገባኝም። ስድብ ሰደባት አልከኝ። ይሁን ይድር ምናምን ያልከው ይድ ሰደባት ስድብ ታሪ ስድብ መስደብና ልጅ ምን ያገናኘዋል? እንዴት ነው ሆነ? ታውቃለህ፣ ይሄ ልጅ ሲሰድባት ማለት ነው የሚባለው ተጠርጣሪው ሰውዬ አጠገብ ላ አጠገብ ተላለፍን ተጠርጣሪው ማለት ከሱ ፀንሳለች ብለህ አንተ የምታስበው? አዎ። መጣልኝ። አሁን የእሱ ነው የሚባለው ብለህ የምታስበው? አዎ። እኔማ አሁን የማስበው ሙሉ ለሙሉ ዴፊኒትሊ በቃ ለእሱ ከእዛ በኋላ አውቀዋለሁ። አብሮ አደገኝ ነው፣ የሰፈር ሰው ነው። ፅንሱን ይዘ የመጣችሁ ከየት ነው? ከዚህ ከዚህ። ፅንስ ይዛ አንተ ጋር እዛ ዱባይ መጣች። አንተ ዱባይ ነበርክ ያለኝ? አዎ፣ የዛኔ ዱባይ ነበርኩኝ። በጣም ጥሩ። እሷ ለቫኬሽን መጣች ለቫኬሽን መጣች። ከዛ ዚህ ለቫኬሽን መጣችና ጸነሰች ነው አንተ የምትለኝ? ፀንሲዛ መጣች ንሲዛ አንተ ለዛ ነው። እሺ፣ ከዛስ ማለት እርጉዝ ስትሆን ነው የነገረችህ? እንዴት ነው የምትነግረኝ? እሷ እኳ አልነገረችኝ። በጥርጣሪ እኮ ነው ያወቅኩት። በምን አወቅ? እንዴት ማለት እርጉዝ መሆኗን በምን አወቅ አይደለም? በሁኔታቸውበነሱበ ሁኔበሁለት ሁኔታአንተ ዱባይ ነበርክ፣ እሷ እዚህ ነበረች ለረፍት። ከዛ አሁን አንተ እንደምትለኝ ከዚህ ሰውዬ ጋር ግንኙነት አድርጋ ጸንሳ በወዷ ይዛ መታለችአንተ እኔ ጋ መታ ዋኬሽን ለአንድ ወር ተፈቀደላት። ከዛ በኋላ ይሄ ልጅ ያስፈራራታል መሰለኝ። አንተ እርጉዝ መሆኗን ያወቅከው መቼ ነው? እርጉዝ መሆኗን ያወቅከው መቼ ነው? ይኸውልህ እንዴት መሰለ ስትከሳይ ማለት ነው መጀመሪያ ስትከሳይ፣ በሆዴም ጽንስ ይዣለሁ ብላ ነው የከሰሰች። እኔ ይኸውልህ አስራ አምስት ቀን አስቀምጣኝ ማለት ነው አስራ አምስት ቀን አስቀምጣኝ፣ ምክንያት ፈልጋ ከቤቷ አባረረች። ለአስራአምስት ቀን እንትን ያልኩ። ይህም ደግሞ ቀመር ነው፣ ስራ ነው የእነሱ ስራ ነው። የት ነው ያስቀመጠች ቀን? ለቤቷ የእሷ ቤት አዲስ አበባ። እሺ፣ አሁን አሁን ጥሩ እየመጣ ነው። አሁን እዛ የተፈጠረውን ነገር ንገረኝ። አሁን ለእኔ በቃ ልክ እንደ ጓደኛ አውረኝ። እሷ እዚህ መታ ለቫኬሽን ለአንድ ወር ጸነሰች። ነው ሲዛ ነው ወደ እኔ መጣችሁ አልክ። እሷ እዚህ እያለች አንተ ዱባይ ነበርክ ማለት ነው? አዎ ነበር። በጣም ጥ እንደዛ ከሆነ ዱባይ መጣች እሷ አይደለ? ከዛ ወደ ጌ ስራችሁ። አንተም ስራ ነ ሹፌር ነኝ ብለኸኛል። ሹፌር ነኝ። እሷም ትሰራለች? እሷማ ስራ የላትም። ቫኬሽኑን አልጨረሰችም። አሌለ ቫኬሽን ብላ እኮ ነው የመጣችሁ። የት ነው የመጣችሁ? ቫኬሽን ብላ ዱባይ አሀ ከዚህ ከኢትዮጵያ ቫኬሽን ብላ ነው ወደ ዱባይ? አዎ። ለዛ ኮኑ ነው። ግን ምን ያደረከኝ አሁን ያልከኝ ቫኬሽን ብላ ዱባይ መጣች። በጣም ጥሩ። ቫኬሽን ብላ ከኢትዮጵያ ነው ወደ ዱባይ የሄደችው? አዎ። ለአንድ ወር ቪዛ? ለአንድ ወር ቪዛ አዎ። በጣም ጥሩ። አንድ ወር ቆየች አንተ ጋር እዛ? አዎ። እሺ። በዛ በአንድ ወር ውስጥ ግንኙነት አድርጋችኋል? አድርገናል። አድርጋችኋል? አዎ። በጣም ጥሩ። ታዲያ በአንድ ወር ውስጥ አንተ ምን በምን አውቀ ነው እርጉዝነች ከዚህ ነው ጽንሱን ይዘ ሄደችው የሚለውን በምን አውቀ ነው እንዴት በሚያደርጉት ነገር ነው ግንኙነት። አዎ ከዛ ከመጣች በኋላ ማለት ነው አዎ በጣም ጥሩ አንድ ወር ቆየች ዱባይ አዎ ከዛ ተመልሳ መጣች። አንተ ያኔ እዛ ነበርኩኝ፣ ግን ኢሚዲየትሊ ደግሞ ከተባረርኩኝ ከአራት እና ከአምስት ወር በኋላ መጣኝ ወደዚህ። እሺ እዚህ ስትመጣ እዚህ ስትመጣ ነገሮች ሁሉ ተቀያይሯል። እርጉዝ ናት ሆዷ እዚህ ስትመጣ አንተ? አዎ እርጉዝ ነች ምክንያቱም አንድ ወር ካልከኝ አንተ፣ አምስት ወር እዛ ከሰራ ኦልሞስት የስድስት ወር ምናምን እኮ እኮ አሁን ለዛ። እሺ እርጉዝ ናት ስትመጣ አንተ? ስመጣ እርጉዝ እኮ ነች። ስትቀበለኝ ራሱ እርጉዝ ነበች። ስትቀበለ እሺ፣ ስትቀበለኝ እሷ ነች የተቀበለ። ኤርፖርት እርጉዝ ነበረች። እሺ ከዛ በኋላ ነገሮቹን ስከታተል ስከታተል ስከታተል። ምንድን ነው እንድትከታተል ያደረገ? ምንድን ነው ያጠራጠረ? ምክንያቱም አንተ ጋር መታለች ቫኬሽን፣ አንተ ጋር ግንኙነት አድርጋለች። እና ከኔ አይሆንም ብለህ ያሰብከው ነገር ምንድን ነው? እንድትከታተል ያደረገ የልጁ ሁኔታ ማለት ነው? ጓደኛዬ ነው ያልከው? አዎ፣ ጓደኛዬ ነው። በቃ አብሮ አደግ የሰፈር ልጅ ነው። ለእዛ ነው ጥርጣሬ። እስኪ ምን ምን አየህ? ምንድን ነው እንደዚህ ወደዚህ ግምት የወሰደ? እንዴት ነው እንዳውቃ ታውቃለህ፣ ምንም እኔ መናገር በማልችለው ሁኔታ በቃ የሆነ እንትን ብለውኛል። አይ ነው። እኔ በጣም እረዳሃለሁ፣ በጣም እየተረዳሁት ነው። ምናልባት እንደው ለተመልካቾች ትንሽ ግልጽ እናድርግላቸው ብዬ የውስጥህን ስሜት እረዳሃለሁ። እሺ፣ ከመጣ በኋላ ወንድ ነው ሴት? የተወለደው ሴት። ሴት፣ ሁለቱም ሴቶች። ይመርመሩልኝ የምለው አሁን በቃ ቫኬሽን ብዬ መጥቼ የጸነስኩትን ሴቷ ይችኛም ደግሞ እሷ መታ ይዛው የሄደችው ይዛ የመጣችው ሁለቱም እንዲሁን። የመጀመሪያውም ጥርጣሬ ገባ የመጀመሪያውም ልጅ ጥርጣሬ ውስጥ ገባች። ያችኛ እንዲ ለምን በምን ምክንያት እሺ፣ ሁለተኛዋን በዚህ አጠቃላይ አራት ልጅ ነው ያለኛል፣ አራት ልጅ ነው ያለኝ በዲኤንኤ ካልሆነ አንገቴን ለቢላ ብያ ያሉ ዴኔ ይለየናል ዴኔ ይለየኝ ችግር የለውም እሺ ዴኔው ምንም ችግር የለውም ትመረመራላችሁ እሺ አሁን ስለ ሁለት ልጅ ነበር እያወራ ነው ከዛ በኋላ ሁለቱ ልጆችስ አሁን ከድዋይ ከመጣ በኋላ ነው የተወለዱት ከድዋይ ከመጣሁ በኋላ እኮ ነው እንትን ያሉት አንደኛውን የምትጠራጠረውን አልከኝ እሺ ከዛስ በኋላ ሁል ወቺ የመጨረሻ የተወለደችው ልጅ መቼ የተወለደ ስንት አመቷ ነው? ሰባት አመቷ ሰባት ያችኛው ደግሞ ምን ይታወቃል? ወደ ጥርጣሬ ገባ። አራት ወንድና ሴት እኮ አሉ። ከዛ በፊት እድሜያቸው ያለፈ ማለት ነው። እድሜያቸው ያለፈ እነሱንም ከሷ ነው የወለድከው። እነሱ ላይ ጥርጣሬ የለም። ጥርጣሬ የለኝም በቃ እነሱም እንትን አልተካተቱም ማለት ነው። አልተካተቱም፣ ጥያቄ ላይ አልተካተቱም። ለዛ ነው። ስለዚህ አሁን ጥያቄ መጀመሪያ የወለድናቸው ወንድና ሴቷ ሳይሆን በመጨረሻ የወለደቻቸው ቫኬሽን ብዬ መጥቼ ዘጠኛ አመት ይሆናት አሁን ደግሞ ስድስት አመት የሆናት ልጅ አለች። እነሱ ጋር ነው ጥርጣሬ። እነሱ ጋር ነው ጥርጣሬ። አዎ በቃ ይሄ በዴ እኔ እንዲመረመር እንዲመረመር። እሺ፣ ከማን የጠረጠርካት? እንደው አብሮ አደገኝ ነው። እንዴት እንደዛ ሊሆን ይችላል ብለህ ገመትክ? ግን ምናልባት ምንም ባታረግ ሳሆን ይችልች ሁሉ ነገር ምክንያቱም አሁን እኔ አሁን እንደው እንግዲህ እንደተረዳሁት የመጀመሪያውን ቫኬሽን ብላ አንተ ጋር መጣች። ዱባይ ግንኙነት አርጋችኋል። ሶ ልትጸንስ ትችላለች። ጸነሰች። ከዛ በኋላ ከመጣህ በኋላ ደግሞ ድጋሚ ሌላ ግንኙነት አድርጋችሁ ነው ደግሞ ድጋሚ ሌላ ልጅ የተወለደዋ። እቺ ልጅ ከተወለደች በኋላም ነው ሌላ ልጅ የተወለደው። ድጋሚ ቅደም ተከተሉን አስረዳኝ። መጀመሪያ አንተ ቫኬሽን ብለህ መጣህ። ቫኬሽን ብዬ መጥቼ ማለት ለሁለት ወር ፈቃድ ተሰጠኝ። ጸነስኩኝ አለች። አክሴፕት አርኩኝ፣ ተቀብያለሁ ከዛ በኋላ ቫኬሽን ብላ መጣች፣ እሷ ደግሞ በተሯ መጣች። በተሯ መጣች፣ ከዛ ዛም ደግሞ ጸነስኳለች። ጸነስኳለች፣ ለዛ ነው ታዲያ። በሁለቱም ቫኬሽኖች እኮ ግንኙነት አርጋችኋል። አይሚን አይምሮህን ወደዚ የወሰደው ምንድን ነው? ይህን እንድታስብ ያደረገህ ምንድን ነው? ይህን ማወቅ ስለፈለግኩ ነው። የመጀመሪያውም አንተ ቫኬሽን መጣ፣ እንደ ባልና ነው ግንኙነት፣ ጸነሰች፣ ተቀብለክ ሄድክ። እሺ፣ ከዛ በኋላ ደግሞ እሷ አንተ ጋር መጣች ቫኬሽን፣ ግንኙነት አርጋችኋል፣ ጸነስኳለች ይህን መቀበል ለምን ከበደህ? ነው የኔ ጥያቄ። እንዴት በእውነት አቃለሁ የዛኔ ማለት ነው ኦቨር ጠጥቼ ነበር። የማውቀውም ነገር የለም የማውቀውም ነገር የለም። በእውነት ነው የምልህ። ለዛ ነው እንትን ያልኩት። ነግረሀታል? ነግሬሃታል ነው የእኔ ልጆች አይደሉም ብለህ በቃ። በዲኤንኤ ካልሆነ አንገቴን ለቢላ ምናለች? እሷማ ከሰሰችኝ እኮ በቃ ስለዚህ አሁን ተለያይታችኋል ተለያይተናል በቃ አሁን የልጆቹን ቀለብ ቁረጥ ስትባል ለዛ ነው ጥያቄ ወደዚህ የመጣ የመጣኸውም ለዚህ ነው ለዚህ ነው የኔ ልጆች ስላልሆኑ ጥርጣሬው ስላለኝ ዴኒ ይለየኝ ነው ይለየኝ ነው በቃ ለዛ ነው ምን አለያያችሁ ግን ይሄ ጉዳይ ያለያያችሁ ወይስ ሌላ ተጨማሪ ምክንያት አለ አረም ተጨማሪ ምክንያት የለኝ ጥርጣሬ ግን ያለያያችሁ ያልከውን ሰው አወራኸው አላወራውም እኔ በተፈጥሮዬ እንትን ነኝ የሆነ በቃ ብስጩ ነኝ። ራሱ እንዳየውም አልፈልግም። ራሱ እሱ ሲመጣ ራሱ እሸሻሉ። ለእንትን ላለማለት አግሬሲቭ ስለሆንኩኝ የሆነ ነገር ሊሆን ይችላል። እንድትጠራጠር ያደረገ ነገር ምንድን ነው? እሱ ኔ የድርዳኝ ያልከው አደለም፣ የዱዳኛማ ሌላ ነው። የራሴ ጓደኛ በቃ እንዴት እንደሆነ ታውቃለህ፣ ለጫት ምናም ምናም ምናም ብላ ትሰጠዋለች፣ ሳንቲም መሰለኝ። ያንን በዛ ነው በቃ ጥርጣሬ ማለት ነው። ዱባይ እንዴት ነበር ቆይታ? ዱባይ ቆንጆ ነች። አሪፍ ነች። ስራ ላይ ነበር ስራ ላይ ነበር። በሰራውንም የሚከፈለው በ ሰላሳ አምስት ፐርሰንት ታርጌት ይባላል። አዎ፣ ለዛ ነው አዎ። እዛ ሲሄድ ይነግሩኛል፣ ኢትዮጵያ ሹፌሮች። አዎ፣ ዱባይ ቆንጆ ነች። ጥሩ ነበር። አዎ፣ ጥሩ አሪፍ ነበር። እንደ ተባረር የመጣው ነበር መግባት ይችላሉ ግን መስራት አልችልም መስራት አልችልም እንግዲህ ትውቃችሁ ሀያ ምናምን አመቱ ነው አይደል በጣም ረጅም ነው በዚህ ሁሉ አመት ምንም እንደ ዋልና ሚስት ቤት ውስጥ አንድ ቤት አልኖራችሁ አልኖርም ጭራሽ እግዚአብሔርን ነው መለ እኔ መጀመሪያ ታሪክ ነው እኔ የሆነብኝ አራት ልጅ ወልዶ ሰው አራት ልጅ ወልዶ አራት ወር እንኳን አብራችሁ አልኖራችሁ። ቫኬሽን ብዬ ስመጣ እሷ ጋ ለሁለት ወር ተከራይተን እንትን የምንለው ማለት ነው። ሆቴል ተከራይታችሁ? አይቺ እንትን ቤት ትከራያለህ ለሁለት ወር በቃ። ስንጨርስ እንሄዳለን። ትሄዳለህ እንጂ እሺ። ቆይ ስትመጣ ማለት ምንድን ነው አብራችሁ እንዳትኖር ያደርጋችሁ? እኔ እኮ ነው ያልገባኝ። እኔ እንጃ። እኔ እንድኖር ምናምን አትልም እንደ አንተ ስለ እግዚአብሔር ሲፈቅድ ልኩ እውነት ነው። ምንም ጥያቄ የለም። ይሄ እውነት ነው። እግዚአብሔር ሲፈቅድ ነው ነገር የሚሆነው። ግን ልጆችም ማግኘታችን ራሱ በቂ ነው። ያልታመኑበትም ነገር ቢሆንም በዴኒ ከመጣ አክሴፕት አረጓሉ፣ ይቀበላሉ። ውስጥ ምንድን ነው የሚል ውስጤ ተረብሸዋል ቢሆኑ ነው ደስ የሚልህ ወይስ ቢሆኑ ልጆች ነው ደስ የሚልህ ወይንስ? ጥርጣሬ እውነት ቢሆን እኔ ቢሆንም ደስ ይለኛል። ግን ጥርጣሬ ደግሞ በጣም ሞር እኔ እኮ እኔ እኔ ቢሆንም በጣም ነው በደስታ የምቀበል። ግን ጥርጣሬ ብችን ሁሉ ሚፈቅልኝ ይሄ ነው። እሺ እኔ እኔ ችግር የለም እኔ ለዲኤንኤው ቃል እገባለሁ፣ አንተ ደግሞ ባለሙያ ለማግኘት ቃል ልትገባልኝ ያስፈልጋል። ቢኮዝ ይሄ ዲኤንኤ ውጤት ከተመረመረ በኋላ ሲመጣ ውጤቱ ሁለት ውጤት ነው አይደል? ወይ ልጆች ናቸው ወይ አይደሉም ነው። ግን እንደዚህ እንደ ቀላል የሚወራ አይደለም አይደለ? ለመቀበል፣ ቢሆኑ ኦኬ ልንቀበል ይችላለን፣ ባይሆኑ ደግሞ ብለህ ልትቀበል ትችላለህ። ሁለቱንም አክሴፕት አድርገል ትኖር ትችላለህ። ግን ያን ደግሞ እንዴት አድርገን መቀበል አለብን የሚለውንም በደንብ ስለሚያግዙክ ከባለሙያዎች ጋር እንድትቆይ ያደርጋሉ። ምንም ችግር የለም፣ ምርመራውን ማካሄድ ትችላለህ። ከዛ በኋላ አሁን ይህን የምትጠረጥረው ሰው ጋር ተገናኝታችሁ ታውቃላችሁ። እንደዚህ ፊትለፊት ሲመጣ ሽሸዋሉ ራሱ ስል ማየት አልፈልግም። ይሄ የድርዳኛ ምናምን ያልከ ምንድን ነው? እሱ ሰው ዝም ብሎ የሰፈር ሰው ነው። የሆነ እንትን የሚል የሚባል ባህሪ አለው አይደል? ዝም ብሎ ስቱፒድ ምናምን የሚለው ባህሪ፣ ለዛ ነው እንትን ያለው እንጂ ከእሱ ጋር እንትን የለ። ከሱ ጋር ግን ያው የዲኤንኤውን የዲኤንኤውናሙና ናሙና ለመስጠት ያው የእናት ፍቃደኝነት የግድ ያስፈልጋል። ስለዚህ ነግርሃታል። ስለዚህ ዛሀት ና ሰኞ፣ ዛሀት ና ሰኞ፣ ዛሀት ና እና ከእሷ ጋር አወራለሁ። ከዛ በኋላ እንግዲህ ወደ ናሙና መስጠቱ ትሄዳላችሁ ማለት ነው። በተረፈ የምትለው ነገር የምታስተላልፈው ነገር ካለ ምን? ማስተላልፈው ነገር የለም። እንግዲህ የተከበራችሁ ተመልካቾቻችን የዛሬው ባለታሪካችን ታሪካችን ታሪክ ይሄንን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ እሰናበታችኋለሁ። በእዮሃ ሚዲያ የሚቀርብ ታሪክ አላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኙአችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።